ሰላም ጤና ይስጥልን አድማጭና ተመልካቾቻችን እንደምናላችሁ፣ በእያላችሁበት የዓለም ዳርቻ ሰላም ለናንተ ይሁን። የአማራ ፋኖ በሸዋ ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ ልዩ የኮማንዶ ኃይል አስመረቀ። የአማራ ፋኖ በሸዋ ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ የጽናት ኮርስ አንደኛ ዙር ልዩ የኮማንዶ ኃይል በደማቅ ሁኔታ ማስመረቁ ተገለጸም። የተስፋ ገብረ ስላሴ ብርጌድ ከታህሳስ 5 2017 ዓ.ም ተመረጀ ጀምሮ እስከ መጋቢት 1 2017 ዓ.ም ያሰለጠናቸው አንደኛ ዙር የጽናት ኮርስ ልዩ የኮማንዶ ኃይል በትናንትናው ዕለት በልዩ ሁኔታ ማስመረቁን አስታወቀ። ተመራቂዎቹ የኮማንዶ ኃይል በብቁ አቅምና ጉልበት እንዲሁም ቀላል የማይባል ፈተናና መከራዎች ውስጥ አልፎም እዚህ መድረሳቸው ነው አሰልጣኝ ፋኖ ብሩክ ለከሰም ሚዲያም የገለጸው። በፕሮግራሙ እጅግ ያማሩና የተዋጣላቸው ትርኢቶች፣ የተለያዩ ኩነቶች መካሄዳቸውን ከሰም ሚዲያም ከስፍራው ሆኖ ለመገንዘብ ችሏል። በፕሮግራሙ ላይ የተለያዩ የክብር እንግዶች የከሰም ክፍለ ጦር ብሎም የተስፋ ብርጌድ አመራሮች ታድመዋል። በዚህም ለመላው ለአማራ የኮማንዶ ሰራዊት ጋሻና መከታ ሆኖም ከዛሬ ጀምሮ ሊያገለግል ቆርጦ ተነስተዋል ነው የተባለው። በንግግራቸውም ጠላት ይህንን ሲመለከት መደንገጡ አይቀሬ ነው። ይህ ገና ጅማሮ ላይ ነን፣ ከዚህም በላይ በሁሉም ዘርፍ ከፍ ብለን እንመጣለን ሲሉ መልእክት አስተላልፈዋል። በዚህ ፕሮግራም ላይ ንግግር ካደረጉ አንዱ የከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ ምክትል አዛዥ ፋኖ ገረመው ታደሰም፣ እኛ ክቡር የሆኑ የውድ አማራጮች አንድ መከላከያ ሰራዊቱንን ከምንጊዜውም በላይ ማንም ጎበዝኔ ባይ፣ ማንም ጀግናኔ ባይ እንደ መንገድ ዳር ሸት ሲቆርጠው የኖረው የአማራን ሕዝብ ለመከላከል ለማዳን ዛሬ በዚች ቀን መከላከያ ሰራዊት የሆነበት እለት ነው ብለው ከምንም በላይ ደስ ይለኛል ሲሉም ተደምጠዋል። የምን ሰለጥ ነው የሞተ መንግስትና ስራ አስራት ለመንበር ያንን የሚቀብር አቅምና ስለንቆና ከምን ጊዜውም በላይ እየገነባን ነው፣ እየገነባን እንቀጥላለን። አማራ የሚባለው ብሄር ወይም ሕዝብ ከዚህም በኋላ ማንም ጎበዝ እንደመንገድ ዳርሸት የሚቆርጠው ሳይሆን ራሱን መከላከል የሚችል ራሱን ወደ ነበረው ከቁጣው መልሶ ነገም ዛሬም ጠላቶቻችን ማጥፋት የሚችል ቁመና ላይ የተገኘ ከመሆኑ ጋር ተይዞ ይህ ብርጌድም፣ መላው የአማራ ህዝቦችና ታጋይ ወንድሞቻችን ሲያደርጉት የነበረውን ዘርፈብዙ። በመቀጠልም የከሰም ክፍለ ጦር አስተዳደር ፋኖ ሸት ተክለሚካኤል በመልእክታቸው የአማራነት መዳኛ የማንነታችን የህልውና የደምቅ ታሪ ካርማ የሆነው የአማራ ፋኖ ተስፋ ገብረስላሴ ብርጌድ ነው። የአማራ ህዝብ ተበደለ ፍትህ ተጓደለ ብሎ የሞቀ ቤቱን ጥሎ ምቾቱን ረስቶ ለበቀል ሳይሆን ለፍትህ ህዝቡንና ፈጣሪውን ተማምኖ ካምባገነኑ ብልጽግና አገዛዝ ጋር እየተፋለመ የሚገኝ እውነተኛ የህዝብ ልጅ ነው በማለት በፕሮግራሙ ተገኝተው ንግግር አካሂደዋል። የአማራነት መዳኛ የማንነታችን የህልውና የደማቅ ታሪክ አርማ ለሆነው የአማራ ፋኖ ታላቁ ተስፋ ገብረ ስላሴ ብርጌድ ልዩ የኮማንዶ አባላት ልዩ የምረቃ ዕለት እንኳን አደረሳችሁ ለማለት እወዳለኝ። የአማራ ህዝብ፣ ህዝብ ተበደለ ፍትህ ተጓደለ ብሎ የሞቀ ቤቱን ትቶ ምቾቱን ረስቶ ለበቀል ሳይሆን ለፍትህ ህዝቡንና ፈጣሪውን ተማምኖ ከአምባገነኑ የብልጽግና አገዛዝ ጋር እየተፋለመ የሚገኝ እውነተኛ የህዝብ ልድ ነው። ፋኖ የወቅቱን የፖለቲካ አሰላለፍ ተረድቶ አንድ በመሆን ጠንካራ ኃይል በመፍጠር ጠላቶቹን ላንዴና ለመጨረሻ ከኢትዮጵያ ምድር ማጥፋትና ለፍርድ አደባባይ ማቅረብ አለበት። በመጨረሻም የተስፋ ገብረስላሴ ዋና አዛዥ የሆኑት ፋኖ ጌታው ሻረው የእኛ መነሻ ጫካ ቢሆንም የመጨረሻችንና የትግላችን አላማም አራት ኪሎ ነው ሲሉ በመልእክታቸው አስተላልፈዋል። ቀደም ትረካው ላይ ሰምታችሁት ከሆነ እንግዲህ በረደን፣ ውሃ ጠማን፣ ራበን ብለው ሳይሉ በበረሃ ተቃጥለው እዚህ ደረጃ ላይ ደርሰዋል።